ሰላም እንዴት ናችሁ? ባለፈው ሰሞን በሰራሁት አንድ ቪዲዮ ላይ የትምህርት ዶክመንቶቻችሁን የተለያየ ቪዛ ታይፕ ላይ አፕላይ በምታደርጉበት ጊዜ የትምህርት ዶክመንቶቻችሁን አውተንቲኬት ታደርጋላችሁ ብያችሁ ነበር። ያንን በተመለከተ ተጨማሪ አንዳንድ ማብራሪያዎችን ስጠን ምናምን ስላላችሁኝ የተወሰነ ነገር ልበላችሁ። በተለያየ ቪዛ ታይፕ ወደ ውጭ ሀገር በተለይ ለትምህርት ማለት ነው ወደ ውጭ ሀገር የምትሄዱ ተማሪዎች የትምህርት ዶክመንቶቻችሁ ግዴታ አውተንቲኬት መደረግ አለባቸው በተገቢው የሚመለክቱ አካል መረጋገጥ አለባቸው እና እስከ ውጭ ጉዳይ ድረስ ማህተም ተመትቶ ተረጋግጠው ነው ኤምባሲ የሚገቡትና የትኛውም ሀገር ላይ ለትምህርት አፈላይ በምታደርጉበት ጊዜ ግዴታ የትምህርት ዶክመንቶቻችሁ መረጋገጥ ስላለባቸው ተመሳሳይ ስቴፕ ናቸውና እንዴት የትምህርት ዶክመንት ማረጋገጥ አውተንቲኬት ማድረግ እንደምትችሉ ዛሬ አጠር አድርጌ እነግራችኋለሁ። ለሁላችሁም ይሆናል ብዬ አስባለሁ። ለየትኛውም አይነት ቪዛ ታይፕ ለየትኛውም ኤምባሲ ማለት ነው። ምናልባት እኔ ስለ አሜሪካ ስለ ካናዳ ምናምን ኤምባሲዎች ስለሆነ ትንሽ መረጃ ያለኝ ከዘጠነኛ ክፍል ጀምሮ እንደሚጠይቁ ነው የማውቀው እና ስምንተኛ ክፍልን የሚጠይቁ ካሉ አላቅም። ለማንኛውም ግን የስምንተኛ ክፍልን የሚጠይቁ ካሉ የስምንተኛ ክፍል ክልላዊ ፈተና ስለሆነ የሚባለው የድሮ ስምንተኛ ክፍል ማለት ነው። በዛ እንትን አውተንቲኬት እንዴት እንደምታደርጉ ያው እዛው ክልሉ ላይ ነው የምትጨርሱት። ከተማም ከሆነ ድሬዳዋና አዲስ አበባም ከሆነ አዲስ አበባና አዲስ አበባ ከተማ ትምህርት ቢሮ ማለት ነው የከተማ አስተዳደሩ። ድሬዳዋም ከሆነ ልክ እንደዛው ማለት ነው። እዛ ነው የሚያልቀው። ክልልም ከሆነ ክልሉ ላይ ያልቃል ማለት ነው አውተንቲኬት መደረግ ካለበት ለማንኛውም ግን እንዴት ትራንስክሪፕቶቻችሁን እንዲሁም ደግሞ ከፍተኛ የትምህርት ደረጃችሁን እንዴት አውተንቲኬት እንደምታደረጉ ከታች ጀምሬ ከዘጠነኛ ክፍል ጀምሬ ልንገራችሁ የዘጠነኛ ክፍሉን የዘጠኝ ስ 11 12 ትራንስክሪፕቱን አውተንቲኬት የምታደረጉት በመጀመሪያ ወደ ትምህርት ቤቱ ትሄዳላችሁ ትምህርት ቤታችሁ ከሄዳችሁ በኋላ ለምሳሌ አንዳንድ ልጆች የስም ስህተት ሊኖር ይችላል ትራንስክሪፕት ላይ እንደምታውቁት ብዙ አንጨናነቅም በተለይ እንደ ኢትዮጵያዊ ምናምን ያን ያክል አንዳንድ ሌተሮች ለምሳሌ ደብሌስ ምናምን ያለባቸው ሌተሮች ላይ ምናምን ከፓስፖርታችሁ ከልደት ካርዳችሁ ጋር ሊለያይ ይችላል እና የልደት ካርድ እና የፓስፖርቱ ስም ደግሞ ግዴታ መመሳሰል አለበት። ስለዚህ ትራንስክሪፕቶቻችሁም የትምህርት ዶኩመንቶቻችሁም ላይ ያለው ስም መመሳሰል ስላለበት እሱን እሱን ማስተካከል ያለባችሁን ነገር ካለ ትራንስክሪፕታችሁን ቼክ አድርጉትና ሚስተካከል ከሆነ አዲስ ትራንስክሪፕት ያወጡላችኋል። ለማንኛውም አውተንቲኬት መደረግ የሚጀምረው ከዛ ትምህርት ቤት ነው። ትራንስክሪፕቶቻችሁ ማለት ነው። የ9 የ10 የ11 እና የ12 ማለት ነው። ትምህርት ቤት ትሄዱና ኃላፊዎች አሉ አይደል? ይሄ እንትን የሚያደርጉ ምንድን ነው? መዝገብ ክፍል ነው ምናምን እነሱ ናቸው የሚያስተካክሉላችሁ። እነሱ በደንብ እንትን አድርገው ፈርመው ምናምን ወደ ዳይሬክተሩ ይሸኟቸዋል። ዳይሬክተሩ ክብ ማተምና ፊርማ አድርጎ ወደ ላይ ይልክላቸዋል ማለት ነው። ለምሳሌ ክልል ላይ ከሆናችሁ ክልል ላይ ወረዳ፣ ከዛ ዞን የሚባል ነገር አለ መሰለኝ። መጀመሪያ የወረዳ ትምህርት ቢሮ ትሄዳላችሁ ከዛ በኋላ የዞን ትምህርት ቢሮ ከዛ በኋላ ነው የክልል ትምህርት ቢሮ። እነዚህ አራቱም ጋር ነው አውተንቲኬት የሚደረገው፣ ወይም ደግሞ እነዚህ አራቱም በተዋረድ ቼክ እያደረጉ እየፈረሙ ማህተም እየመቱ እንትን ይሰጧቸዋል ማለት ነው ትራንስክሪፕታችሁን። ከተማ ላይ ደግሞ ከሆናችሁ ለምሳሌ አዲስ አበባ ከሆናችሁ ወይም ደግሞ ድሬዳዋ ከተማ አስተዳደር ከሆናችሁ ደግሞ በመጀመሪያ ትምህርት ቤታችሁ ላይ ልክ እንደ ክልሉ ማለት ነው ትምህርት ቤታችሁ ላይ ትሄዱና ትራንስክሪፕታችሁን አውተንቲኬት ታስደርጋላችሁ የትምህርት ቤቱ አሁን ላይ ያሉ የትምህርት ቤቱ ዳይሬክተሩ ፈርሞ እንዲሁም ደግሞ ማህተም ክብ ማህተም የትምህርት ቤቱን ክብ ማህተም አድርጎ መረጃውን አረጋግጦ ለክፍለ ከተማ ይልክላቸዋል። ለምሳሌ የምትኖሩት አዲስ ከተማ ክፍለ ከተማ ከሆነ ለዛ ክፍለ ከተማ ትምህርት ቢሮ ማለት ነው እዛ ክፍለ ከተማ ዋና እንትኑ ላይ ትሄዱና የትምህርት ቢሮ የትምህርት ቤቱን ዳይሬክተር ፊርማ እና ማህተም አይቶ ምን ያደርግላቸዋል? እሱም አውተንቲኬት ያደርግላቸዋል፣ ማህተም ይመታላቸዋል ማለት ነው፣ ኃላፊው ማለት ነው። ከዛ በኋላ ደግሞ የከተማ አስተዳደሩ አዲስ አበባ ከሆነ ስድስት ኪሎ ነው አካባቢ፣ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ማለት ነው። እዛ ሄዳችሁ ክፍያ አለው መሰለኝ፣ በአንድ ፔጅ የሆነ ያክል ክፍያ አለው፣ መቶ ብር መሰለኝ። እሱን ትከፍሉና ምን ያደርጉላቸዋል? እነሱም አውተንቲኬት ያደርጉላቸዋል። ከዛ በኋላ ነው ትራንስክሪፕቶቻችሁ ያልቃል ማለት ነው። ከትራንስክሪፕት ውጭ ደግሞ ሁሉም ዶኩመንት አንድ ላይ መጨረሻ ላይ በፈለጋችሁበት ጊዜ ለአይታችሁም አንድ ላይ መውሰድ ትችላላችሁ። መጨረሻ ግን የሚሄደው ውጭ ጉዳይ ነው። የውጭ ጉዳይ ነግራችኋለሁ። ሌላው አውተንቲኬት የሚደረገው የአስርና የአስራ ሁለት ነው። እንደኔ አስረኛ ክፍል ማትሪክ የወሰዳችሁ ተማሪዎች ከሆናችሁ አሁን ላይ ማትሪክ አስረኛ ክፍል ቀርቷል። ስለዚህ በድሮ ከሆነ የምናወራው ማለት ነው። አስረኛ ክፍል እንደኔ ማትሪክ የወሰዳችሁ ተማሪዎች ከሆናችሁ እሱን አፕላይ የምታደረጉት ኦንላይን ነው። ኦንላይን እንዴት አፕላይ እንደምታደረጉ አውተንቲኬሽን ነው ማለቴ ነው እንዴት አፕላይ እንደምታደርጉ ከዚህ በፊት ነግሬያችኋለሁ። ነገር ግን ለምሳሌ አንዳንድ እንትኖች ሊኖሩ ይችላሉ፣ አንዳንድ ኬዞች ሊኖሩ ይችላሉ። ለምሳሌ ስማችሁ እዛ እንትኑ ላይ የእናንተ ኦሪጂናሉ ዶክመንቱ ላይ የአስረኛ ክፍላችሁ ላይ ማለት ነው ብዙ ከመቀመጥ ለምሳሌ እኔ አሁን ስለቆየ አስረኛ ክፍል ማትሪክ የተፈተንኩበት ስለቆየ የአስረኛ ክፍሉ ስሙ እንትን ብሎ ደብዘዝ ምናምን ብሏል። የማይታይ አይነት ነገር ማለት ነው ሶ እንደዚህ አይነት ነገር ከሆነ ኤምባሲ ላይ ችግር ይፈጥርብኛል ብዬ ካሰብኩኝ አዲስ ማውጣት ይችላለሁ። ወይም ደግሞ የጠፋበትም ሰው ሊኖር ይችላል የስና የስራሉት ማለት ነው። ስለዚህ እሱን እሱን እንዴት አዲስ ማውጣት እንደምትችሉ ስም ቅያሬ ካለ እንዴት እንደምታስተካክሉ፣ የስም ስህተት ካለባችሁ ምናምን ማለት ነው እሱን እሱ እንዴት እንደምታስተካክሉ ከዚህ በፊት ቪዲዮ ሰርች የላችኋለሁ። ኦንላይን ሁሉም ነገር የሚያልቀው ክፍያውም የሚያልቀው ኦንላይን ነው። ሰልፍ የለም ምን የለም ምናምን። እሱን አጠር ያለ ቪዲዮ ሰርች የላችኋለሁ። እሱን ኮሜንት ላይ ወይም ደግሞ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ቀላል ነው። አውተንቲኬሽኑ ምንድን ነው? ዌብሳይታቸው ላይ ትገቡ እና ከዛ በኋላ እንደምታደርጉት አውተንቲኬት እንትን አለላችሁ አራት ነው አምስት አይነት ምርጫ አለ። አዲስ የምትፈልጉ ከሆነ አውተንቲኬሽን የምትፈልጉ ከሆነ ምናምናም ያስመርጣችኋል። ክፍያውም እንደየ እንትኑ ይለያያል። አዲስ አውጥታችሁ አዲሱንም አውተንቲኬት ማድረግ የምትፈልጉም ከሆነ እንደዛ እሱንም ማድረግ ትችላላችሁ። ለማንኛውም እሱ ቪዲዮ ከዚህ ብሰርች የላቸዋሉ። በጣም ቀላል ነው። አስርና አስራ ሁለትን አውተንቲኬት ማድረግ ማለት ነው። ድሮ አውተንቲኬት ስታደርጉ ኦሪጂናሉን ወስዳችሁ ተሰልፋችሁ ምናምን ነበር ስታምፕ ያደረጉላችሁ። አሁን ግን እንደዛ ሳይሆን ቀጥታ ኦንላይን ላይ የእናንተ እንዳታ ስታስገቡለት ራሱ ፈልጎ አምጥቶ እንትን ያደርግላቸው እና ኮፒውን ነው አውተንቲኬት አድርገው በቀጠሮ ከሁለት ከሶስት ቀን በኋላ ምናምን ሄዳችሁ ኮፒውን ነው አውተንቲኬት አድርገው የሚሰጧችሁ እነሱ ኮፒ አድርገው ያስቀመጡትን ማለት ነው። ስለዚህ ኦሪጂናሉ ላይ የሚመታ ማህተም አይኖርም ማለት ነው አውተንቲኬት ስታደርጉ። ለማንኛውም የአስርና የአስራሁለት ቀላል ነው በጣም ኦንላይን እንትን ታደርጋላችሁ ከሁለት ከሶስት ቀን በኋላ ሄዳችሁ በአካል መቀበል ማለት ነው። ኦንላይን ሲሆን ያው ቴሌብር ግዴታ ነው ወይ ነው የምትከፍሉት፣ ምናምን ነገር እሱን ቪዲዮን አታች አድርግላችኋለሁ። ስለዚህ ትራንስክሪፕት ጨረስን፣ አስርና አስራ ሁለት ኢንትራንስን እና ማትሪክን ጨረስን አውተንቲኬሽኑን ማለት ነው። ሌላው ደግሞ ለምሳሌ ዩኒቨርሲቲ ዲግሪ ካላችሁ ማስትሬት ምናምን ወደ ላይ ካላችሁ ደግሞ እሱን እሱ እንዴት ነው የምታደርጉት? የመንግስት ዩኒቨርሲቲ ከሆነ የተማራችሁት የተማራችሁበት ዩኒቨርሲቲ ትሄዳላችሁ። የተማራችሁበት ዩኒቨርሲቲ ከመሄዳችሁ በፊት ግን ኤምባሲ በምትገቡበት ጊዜ ኦሪጂናሉን ነው እንትን የሚያስፈልጋችሁ ግዴታ። ስለዚህ ምን ታደርጋላችሁ? ግብር መክፈል አለባችሁ። እንደ የቪዛ ታይፕ ሊለያይ ይችላል። አሁንም የትምህርት ዶክመንታችሁን እንትን በምታደርጉበት ጊዜ ግዴታ ላያስፈልግ ይችላል ኦሪጂናሉ። ስለዚህ እንደ ቪዛ ታይፕ ሊለያይ ስለሚችል መክፈል የማትፈልጉ ሰዎች ብትከፍሉ ግን አሪፍ ነው። ያ ወለዱ ነው የሚጨምርባቸው እኔ ከተወሰኑ ጊዜያት በፊት ከፍዬ ነበር እና ከተመረኩኝ ኦልሞስት ሶስት አመት ምናምን ሆኖኝ ነው የከፈልኩት እና አንድ አመት እፎይታ ጊዜ ያለው መሰለኝ አይቆጥርም ወለድ። 27 ሺህ ብር አካባቢ ነበር ኮስት ሼሪንጉ የኔ ማለት ነው። አምስት ዓመት ተምረን 27 ሺህ አካባቢ ነበር። ከዛ በኋላ የከፈልኩት 30 ሺህ ምናምን 30 ሺህ ኦልሞስት በቃ እና 3 ሺህ ምናምን ወልዶብኛል። ከዚህ በፊት ፖስት አድርጌላችኋል ይመስለኛል ፌስቡክ ላይ ምናምን ነገር እና ወለዱ ነው የሚጨምረው። ስለዚህ መክፈል የምችሉ ልጆች ብትከፍሉ የተሻለ ነው። አንዳንድ እንደዚህ ፈጣን ኦፖርቹኒቲዎች ምናምን ብታገኙ ሊይዛችሁ ይችላል። እና ኦሪጂናሉን ግዴታ እንትን ማድረግ ስለዚህ የመንግስት መዳ ስለሆነ ብትከፍሉ ለእናንተ አሪፍ ነው። መክፈል የማትፈልጉ ግን እንደ ቪዛ ታይፖች የማያስገድዳችሁ ከሆነ መክፈላችሁ ግዴታ ላይ ይችላል። ግን እዛ ሄዳችሁ የበዛው እንደዚህ አፕግሬድ የማድረግ እንትናችሁን ይዘጋባችኋል ብዬ አስባለሁ። እና ብትከፍሉ አሪፍ ነው። አከፋፈሉ እንዴት ነው? ገቢዎች ትሄዳላችሁ። እኔ መክፈል ስፈልግ መጀመሪያ የሚቀርበኝ ጀርመን አካባቢ ነበር ጀርመን ጋር ያለው ገቢዎች ወደ መካኒሳ ማለት ነው። እዛ ጋር ገቢዎች ሄድኩኝ። እንደዚህ መክፈል እንደምፈለግ ነገርኳቸው። እንትኑን አምጣሉኝ። ይሄ ስትመረቁ የሚሰጧቸው ቴምፖ አለ አይደል? እሱን ቴምፖን ኮፒ እና ይሄ እንደሚባለው ኮስ ሼሪንግ ያለበት አለ አይደል? የአምስቱም አመት በየንትኑ በየሴሚስተሩ ምናምን አድርገው ሊስት ያደርጉት እሱን አምጣሉኝ። ከዛ ካልኩሌሽኑን ሰሩልኝ እዛው። ካልኩሌሽኑን ረጅም ሰዓት ወስደው ሰሩት። ከሰሩት በኋላ መጨረሻ ላይ የሆነች እንትን አመጣና ብጣሽ ወረቀት አመጣና አካውንትና አማውንቱን ጻፈልኝ። ሂደ ክፈል አለኝ። ሄጄ ንግድ ባንክ እዛው አካባቢ አደባባዩ ጋር ያለው ንግድ ባንክ ሄጄ ከፈልኩኝ። ከከፈልኩ በኋላ ወዲያው መጣው እነሱ ጋር ጨረሱልኝ። በቃ አጠር ያለ ነው። ብዙ እንትን አይልም፣ አይንዛዛም። ጠዋት ከሄዳችሁ እስከ መሳሳል ልጨርሱ ትችላላችሁ። ወረፋ ምናምን ካልበዛ ማለት ነው። እኔ ከሰዓት አካባቢ ነበር ሄድኩት። በማግስቱ ነው የጨረስኩት ማለት ነው። ሰው በጣም አጭር ነው መክፈሉ። በጣም እንደዚህ ቀላል ነገር ነው። እሱም ከከፈላችሁ በኋላ የገቢዎች ደብዳቤ ይሰጧቸዋል። እንዲሁም ደግሞ ደረሰኝ ይሰጧቸዋል። ደብዳቤውን ይዛችሁ ወደ ዩኒቨርሲቲያችሁ ትሄዳላችሁ ማለት ነው። ደብዳቤውን እና ቴምቧችሁን ኦሪጂናሉን ይዛችሁ ወደ ዩኒቨርሲቲያችሁ ትሄዳላችሁ። ዩኒቨርሲቲ ከሄዳችሁ በኋላ ዩኒቨርሲቲዎቹ የተለያዩ ማስታወቂያዎችን ፖስት እና ረጋጅታችሁን ከሆነ ዩኒቨርሲቲዎች የሚያወጡት ማስታወቂያ ለምሳሌ ባህርዳር ዩኒቨርሲቲ የሆነ የሆነ ጊዜ ላይ ያትማል፣ የሆነ የሆነ ጊዜ ላይ አያትምም። የተለያዩ ዩኒቨርሲቲዎች እንደዚህ ችግር አለባቸው፣ እንትኖችን ኦሪጂናል ዶክመንቶችን ለመስጠት ማለት ነው። እና ላያትሙ ይችላሉ፣ ፕሪንት ምናምን ላይኖር ይችላል እና እንደሱ አይነት ነገር ሊኖር ስለሚችል እኔ በተለይ እንደዚህ መክፈል የምትፈልጉ ልጆች በማያስፈልጋችሁ ጊዜ ብትከፍሉ አሪፍ ነው እያስባለሁ። በጣም እንደዚህ አስቸኳይ ነገር ሲመጣባችሁ ዩኒቨርሲቲዎቹ ፕሪንት ማድረግ ላይችሉ ይችላሉ። በዛ ጊዜና ልትቸገሩ ትችላላችሁና ስለዚህ በማያስፈልጋችሁ ጊዜ እዳም ስለሆነ ያው ብትገላገሉ ለእናንተ አሪፍ ነው ብታወጡትም አሪፍ ነው። ለማንኛውም ደብዳቤ የገቢዎችን ደብዳቤና ቴምፖዋችሁን ይዛችሁ ወደ ዩኒቨርሲቲ በምትሄዱበት ጊዜ ፕሪንት የሚያደርጉ ከሆነ እነሱን ሁለቱን ዶክመንቶች ይጠይቋቸዋል ከተቀበሏችሁ በኋላ ቀጥታ ነው ሲስተም ላይ እንትን ያደረጉታል፣ ምናምን ግሬድ ሪፖርት የሚያስፈልጋችሁ ከሆነ ግሬድ ሪፖርትም ትጠይቃላችሁ። ሬጅስተር ነው የምትሄዱት። ከዛ በኋላ እነሱ ፕሪንት አድርገው ይሰጧችኋል። ፕሪንት አድርገው ሲሰጧችሁ ያው ፊርማ እንትን ምናምን ይኖረዋል። ግን እናንተም ደግሞ ጭማሪ ደግሞ አውተንቲኬሽንም እንደምትፈልጉም ደግሞ ትነግሯቸውና ለአውተንቲኬሽን የተወሰነ ክፍያ ያስጨምሯችኋል መሰለኝ። እኔን አስጨምረውኛል፣ አውተንቲኬትን ማድረግ ፈልጋለሁ ብዬ የተወሰነ ክፍያ አስጨምረውኛል። ስለዚህ አውተንቲኬትን ማድረግ ፈልጋለሁ ስትሉ አውተንቲኬሽኑ የሚጨምረው ፊርማና እንደገና ደግሞ ተረጋግጧል የሚል ደግሞ ማተም ማለት ነው። ስለዚህ እሱን እንትን ለማድረግ የተወሰነ ክፍያ ትጨምራላችሁ። ብዙ አይደለም፣ ከአንድ ሺህ ብር በታች ነው። ብዙ አይደለም። እሱን ካደረጋችሁ በኋላ ቀጥታ ወደ ውጭ ጉዳይ ሙሉ ዶክመንታችሁን ይዛችሁ፣ ከዚህም በላይ ከዲግሪም በላይ ያላችሁም ተመሳሳይ ስቴፕ ነው የምትሄዱት። ምናልባት የግል የከፍተኛ ትምህርት ተቋማት ላይ ካላችሁም እናንተም ወደዛ ወደ ግል የከፍተኛ ትምህርት ተቋማችሁ ሄዳችሁ ነው ከዛ ጀምራችሁ ከዛ በኋላ ቦሌ አካባቢ ሄርቃ የሚባል እንትን አለ እዛ ትንሽ ወረፋ ምናምን ሊኖረው ይችላል። እዛ ሄዳችሁ አውተንቲኬት ታስደርጉና ነው ወደ ውጭ ጉዳይ የምትሄዱት ማለት ነው። ሌላ የስም ለውጥ ምናምን ካለባችሁም የፍርድ ቤት ወረቀት ትይዛላችሁ። የፍርድ ቤት ወረቀት ምናምን እሱንም እንደዚሁ ታረጋግጡና ነው መጨረሻ ላይ የውጭ ጉዳይ ትሄዳላችሁ። የስራ ልምድ ምናምን ካላችሁ የስራ ልምዳችሁንም እንደዚሁ በተዋረድ እንደዚህ እንትን ካረጋችሁ በኋላ ውጭ ጉዳይ ሄዳችሁ የሚመቱላችሁ ከሆነ እነሱ የሚመታና ማይመታውን ማለት የሚያረጋግጡትና ማለትም የሚመታና ማይመታውን ያውቁታልና ሁሉንም ዶክመንታችሁን ሰብስባችሁ ውጭ ጉዳይ ትሄዳላችሁ። ውጭ ጉዳይ በአንድ ፔጅ 150 ብር ያስከፍሏችሁ እና ቶሎ ይጨርሱላችኋል። በጣም ፈጣን ናቸው። ውጭ ጉዳይም በጣም ሲበዛ ወረፋ አለ። በጣም ብዙ ሰው ነው እንትን የሚያደርገው፣ ግን ቶሎ ቶሎ እንትን ያደርጉታል። ብዙ ስለሆኑ ማለት ነው። ብዙ እንትኖች ስላሉ ስለሚከፋፈሉ ቶሎ ቶሎ ይጨርሱላችኋል። ለማንኛውም የትምህርት ዶክመንቶች አውተንቲኬሽን ይህንን ይመስላል ማለት ነው። በጣም ውስብስብ አይደለም፣ ግን መንከራተታለሁ። ብዙ ቦታ ትሄዳላችሁ። በተለይ ክልል ላይ ምናምን ከሆናችሁ ለምሳሌ የምትኖሩት አዲስ አበባ ሆኖ የተማራችሁት ግን ክልል ላይ ከሆነ አዛ የሆነ ነገር አለው። ለምሳሌ እኔ ዘጠነኛ ክፍል የተማርኩት ደሴ ነበር፣ ደሴ ሆጤ የሚባል ትምህርት ቤት። ከዛ በኋላ እዛው የዞን ትምህርት ቢሮ እዛው ዩኒቲ አካባቢ እዛ እንትናልኩኝ። ከዛ በኋላ ባህርዳር መሄድ ግዴታ ነበረበት። ባህርዳር በፖስታ ምናምን ልኬ ለሰው በውክልና እንትናልኩኝ። በዚ አጋጣሚ ውክልና መስጠት ምናምን ፈልጉም፣ በአጭሩ በውክልና መጨረስ ትችላላችሁ። እኔ ያደረኩት ለምን ምንድን ነው፣ ባህር ዳር መሄድ አልቻልኩም። በወቅቱ ጦርነቱ ምናምን ስላስፈራኝ ማለት ነው። ምንድን ነው ያደረኩት፣ ባህር ዳር የሚኖር የሆነ ጓደኛ ነበረኝ። እሱን በቴሌግራም መታወቂያውን ላከልኝ። ከዛ በኋላ ውልና ማስረጃ ሂጄ የእሱን እንትን አንድ ላይ አታች አድርጌ እኔ ስለሆንኩኝ ውክልና የምሰጠው እኔ ነኝ በአካል እንጂ እሱ በአካል ግዴታ መቅረብ የለበትም ስለዚህ ውክልና ለሱ ሰጠሁት። በ15 ቀን ኤክስፓየርድ የሚያደርግ ውክልና ማለት ነው። ከዛ በፖስታ ውክልና ደብዳቤውንና ውክልና ስትሰጡ በቴሌብር አምስት መቶ ብር ነው ምናምን አስከፍለውኛል። ሁለት መቶ ሃምሳ አምስት መቶ ብር እርግጠኛ አይደለም። ከዛ በእንትን አድጌ በፖስታ ላኩለት የውክልናውንና ትራንስክሪፕቱን ላኩለት። ከሁለት ቀን ነው ከሶስት ቀን በኋላ በፖስታ ደረሰው። ከዛ የክልሉ ትምህርት ቢሮ ገብቶ ማህተም አስመትቶ ምናምን ሁለተኛው አምስተኛው ቀን ምናምን ላከልኝ ማለት ነው በዛው በፖስታ ስለዚህ እንደዚህ በጣም የተራረቀ ቦታ ከሆናችሁ ውክልና በመስጠት ማሳጠር ትችላላችሁ ያን ያክል ግዴታ አይደለም መንከራተት ምናምን በውክልና መጨረስ የምትችሉት ምታምኑት ሰው የራሳችሁ ምናምን የምትሉት ሰው ካለ በዛ መልኩ መጨረስ ትችላላችሁ ማለት ነው እና የትምህርት ዶክመንቶቻችሁን በዚህ መልኩ ነው አውተንቲኬት የምታደርጉት ከአውተንቲኬሽን በኋላ ውጭ ጉዳይ ማተም ከጨረሳችሁ በኋላ ኤምባሲ በምትገቡበት ጊዜ የትምህርት ዶክመንት ኢሹ አይሆንባችሁ ማለት ነው የስም እንትን ምናምን ምናምን ካለ እሱን እሱን እንግዲህ መጀመሪያ ማስተካከል ያለባችሁ ነገር በደንብ አስተካክሉ። ከፓስፖርታችሁ ጋር ፊት ማድረግ አለበት ሁሉም እንትናችሁ። እሱን እሱን ሪስክ አትውሰዱ። አንዳንድ ፊደል ነው ችግር የለው ምናምን የሚል ሪስክ ውስጥ አትግቦ። መስተካከል የሚችሉ ነገሮች ናቸው። ሁሉም ነገሮች መስተካከል የሚችሉ ናቸው። የትምህርት ዶክመንታችሁ ላይ ያለ የስም ስህተት በሙሉ መስተካከል የሚችል ነው እና ከወዲሁ ማስተካከል ያለበትን እንድታስተካክሉ፣ ብዙ እንትን አትበሉ፣ አንዳንድ ነገሮችን አትዳፈሩ። ለማንኛውም በትምህርት ዶክመንቶች በኩል ያለው መረጃ ይህንን ይመስላል። ከዚህ ውጭ ያለ ደግሞ የምትፈልጉት ኢንፎርሜሽን ካለ እነዚሁ ማቆን በሄድኩበት የሄድኩበት ነገር ከሆነ በሄድኩበት እነግራችኋለሁ። ከዛ ውጭ ደግሞ እኔ ማላቁ ደግሞ ከሆነ ደግሞ ሌሎች ደግሞ እንደዚህ የሄዱበትን መንገድ ደግሞ ጠይቄ እነግራችኋለሁ ማለት ነው። ለማንኛውም የውጭ ፕሮሰስ ለመጀመር ላስባችሁ ምናምን መልካም እድል እመኝላችኋለሁ። ለሁላችሁም ለተሻለ ትምህርት እድል ስለሆነ የምትሄዱት። ከዛ ውጭ ደግሞ እንደዚህ ብዙ አጭበርባሪ ኤጀንቶች አሉ እንደሚያስጨርሱ የተለያዩ አይነት ቪዛ ታይፖች እንደሚያስጨርሱ አድርገው የሚናገሩ አሉ በነዛ እንዳትሸወዱ።